እያደመጣችሁ የምትገኙት ብስራት ስፖርትን ነው። በብስራት ኤፍኤም 101.1 እና በመንሱር አብዱልቀኒ ኦፊሻል ዩቱብ ቻነል በኩል በቀጥታ ከአጋሮቻችን ማስታወቂያዎች ተመልሰናል። ለእነዚህ ተቋማት ኩባንያዎች ሁሉ ምስጋና ላቅርብ። ይህ ፕሮግራም ያለ እነሱ ድጋፍ አይቀርብም እና የፕሮግራሙ አዘጋጅ እኔ መንሱር አብዱልቀኒ ከቴክኒሻናችን ኤፍሬም ተክሉ ጋር ይህንን እሑድ ጠዋት አብረናችሁ እያሳለፍን እንገኛለን። አብራችሁን ስላላችሁ ምስጋና ከልብ ነው። ትላንትና የማድሪድ ደርቢ አጓጊ ጨዋታ አሳይቶን ነበር። አትሌቲኮ ማድሪድ በሪያድ ኤር ሜትሮፖሊታኑ፣ አሁን ዋንዳ ሜትሮፖሊታኑ ስሙን ቀይሯል አይደለ በስያሜ መብት ሽያጭ ምክንያት ሪያል ማድሪድን አምስት ለሁለት አሸንፎ እንግዲህ ከአስራ ዘጠኝ ሃምሳ በኋላ በሊጉ ላይ አምስት ጎል ሲያስቆጥር አትሌቲኮ ለመጀመሪያ ጊዜ ሆነና ብዙ ሲደነቅ የነበረው በሲዝኑም በጥሩ አጀማመር የጀመረው ሪያል ማድሪድ እንዲህ ባለ ሽንፈት የትላንቱን ቀን ሊያሳልፍ ተገደደ። ዩሊያን አልቫሬዝ የጨዋታው ኮከብ ሆኖ ማድሪዶችን ሲያስጨንቅ ነበረ ያመሸው። ለአትሌቲኮች ደግሞ ትልቅ ኩራት ነው። መቼም ስቴዲየሙ ሜትሮፖሊታኑ፣ እንደ ወትሮ ሁሉ እንኳን ደርቢ ሆኖ እንዲሁም ሞቅ ያለ ነው። ትላንትና በልዩ ድምቀት በጀመረበት በዚህ ጨዋታ ማድሪዶች ወጣት ተጫዋቾችን ሰብስበው ቻቪ አሎንሶ የቡድኑ የግንባታ ሂደት የት ጋር እንዳለ በደም ተፈትኖ የታየበት ወይም ተፈትኖ የወደቀበትም ብዙ ስራዎች እንደሚጠብቁት ከፊት ለፊቱም ያረጋገጠበት ጨዋታ ነበረ። ከቅርብ ጊዜ ወዲህ በማድሪድ ደርቢ ላይ ከተሰለፉት የሪያል ማድሪድ ተጫዋቾች ወይም ደግሞ የሪያል ማድሪድ አሰላለፍ እንደ ትላንትናው በዕድሜ ወጣት የታየ አይመስልም። ከቅርብ ጊዜ ወዲህ በሪያል ማድሪድ ውስጥ ያንገስት የሚባል በእድሜ ትንሹ አሰላለፍ ከነዚህ አሰላለፎች አንዱ ተደርጎ ሊወሰድ ይችላል። ዲን ሃውሰን እድሜው ሀያ ነው። አልቫሮ ካሬራስ ሀያ ሁለት ነው። ከቦርን መዝና ከቤንፊካ የመጡት እነዚህ ተጫዋቾች ለሁለቱ ዘጠና ሚሊዮን ፓውንድ አውጥቶ ሪያል ማድሪድ ወደ ቻቪ አሎንሶ ስብስብ መቀላቀሉ ይታወቃል። አርዳጉላር ጉለር የሀያ ዓመት ቱርካዊ ነው እሱም በማድሪድ ደርቢ ላይ ጀምሮ አያውቅም፣ ምርጥ 11 ውስጥ ገብቶ አያውቅም። ፍራንኮ ማስታንቶኖ እሱም ቢሆን ተቀይሮ ከገቡት ተጫዋቾች አንዱ ነው። 18 ዓመቱ ነው። ራውል አሴንሲዮንም ጨምሩበት። በዚህ ላይ ቻቢ አሎንሶ አጀማመሩ ጥሩ ሆኖ የጥሩ ቡድን ግንባታ ተስፋን ያሳይ እንጂ የትላንትናው ጨዋታ ነው ትክክለኛው ፈተና፣ ወይም ደግሞ በሲዝኑ የመጀመሪያ ትልቁ ከባድ ፈተና፣ ትልቁ የሚባለው ጨዋታ ይሄ ይሆናል ተብሎ ነበረ። እንደተባለው አምስት ጎል ተቆጥሮበት ተሸንፎ ወጥቷል። ዩሊያን አልቫሬዝ የሜትሮፖሊታኖ ትዕይንት መሪ ተዋናይ ነበር። ከዚህ በፊት ሪያል ማድሪድን ሲገጥም በመጨረሻው ጨዋታ ላይ ምን እንዳጋጠመ ታስታውሳላችሁ? አምና ቻምፒየንስ ሊግ ሚያዝያ ላይ ሚያዝያ አካባቢ በቻምፒየንስ ሊግ ያቺ ሁለት ተች ተነክታለች የተባለችው ፍጹም ቅጣት ምት፣ እንዲሁም የአውሮፓ እግር ኳስ ማህበር የደንብ ማሻሻያ ሁሉ ሊያደርግ የተገደደባት ፍጹም ቅጣት ምት የተሳተችው ያቺ ኳስ የእርሱ ነበረች። ሪያል ማድሪድ ወደ ቀጣዩ ዙር እንዲያልፍ የሆነበት የመለያ ምት እና ወደ ትላንቱ ጨዋታ ሲመጣ ታዲያ ያንን እያሰበ እንደሆነ ጥያቄ የለውም። እንደዛ አስቦ ከሆነ ግን ትላንትና ደግሞ ያንን አጋጣሚ በሌላ ጥሩ አጋጣሚ ተክቶ እድል እድል ፈንታውን ያኔ መጥፎውን እድል የተበቀለው ያህል አድርገን መውሰድ እንችላለን። ትላንት ቀኑ የእርሱ ነበር። ሪያል ማድሪዶች ጭራውን ሊይዙት ሁሉ ተቸግረው ነው ያመሹት። የሰባ አምስት ዓመት ታሪካቸው ነው በመጥፎ የተቀየረው አትሌቲኮ ሪያል ማድሪድ ላይ አምስት ጎል ማስቆጠር አልቻለም። ከ1950ዎቹ ወዲህ ከትላንትና በስተቀር የትላንቱ ለመጀመሪያ ጊዜ ነው። እንግዲህ ኪሊያን ኤምባፔ ቪኒሲየስ ጁኒየር ተሰልፈዋል። ኤምባፔ ጎል ቢያስቆጥርም ግን በአጠቃላይ በጨዋታው ላይ የነበራቸው ተጽዕኖ ግን እምብዛም ነበረ። የነካ ሁሉ ወርቅ የሚሆንለት ትላንትና ዩሪያን አልቫሬዝ ነበር ለዩናይት ለይቅርታ ለሪያል ማድሪድ አምስት ለሁለት መሸነፍ አስደንጋጭ ነው። በደርቢ ላይ በመጀመሪያው አዌይ ከበድ ያለ ግጥሚ የቻቢ አሎንሶ መቶ ፐርሰንት ሪከርድ አጀማመር መጨንገፉ ብቻ ሳይሆን ከሊጉ ትልልቅ ቡድኖች ጋር በሚደረጉ ጨዋታዎች ላይ ምን ሊያጋጥመው እንደሚችል አሁን ፕሮቫውን ያየነው የሚመስል ክላሲኮ ደግሞ ቀርቧል። አሁን በዛም ተሸንፎ በዚህም ተሸንፎ አይቻልም። እና ከወዲሁ የእስካሁኑን ተስፋና ጭብጨባ ለመነሳሻነት ለሞራል ግንባታ ተጠቅሞበት፣ የትላንትናውን ጨዋታ ግን እንደ ሳምፕል በመውሰድ ድክመቶቹን እያረመ ነጩ ማሊያ የሚፈልገውን ፐርፎርማንስ የማሳየት ወደ ሙሉ አሸናፊነት፣ ወደ አስተማማኝ ቡድነት የመቀየር ግዴታ አለበት። እስካሁን ድረስ ከትላንትናው ጨዋታ ድረስ እነ ማዮርካ፣ ሪያል ሶሴዳድ፣ ኤስፓኒዮል፣ ሌቫንቴ፣ በቻምፒየንስ ሊግ ማርሴይ፣ እነዚህን የመሳሰሉ ቡድኖችን የገጠመው እና ሁሉንም አሸንፎ የመጡ ከስድስት ስድስት በትልቁ ፈተና ላይ ግን በመጀመሪያው ትልቁ ፈተና ትላንት ወድቋል የምላችሁ ለዚህ ነው። ቻቢ አሎንሶ በጉጉትና በስሜት የጀመረው ጨዋታ እንደነበረ ከጨዋታው በፊት ሲናገር ነበረ። ኪሊያን ኤምባፔም ሰሞኑን በጥሩ ብቃት ላይ ይገኝለት ነበር። የቪኒ ጁኒየር ጉዳይ አነጋጋሪነቱ እንዳለ ሆኖ፣ ትላንትና በመጀመሪያ አሰልፎት ብዙ ድልን የሰጠው ብራዚላዊ ግን ጨዋታውን ለመቀየር የሚያስችል ምንም አይነት ምንም አይነት ጥረት ወይም ደግሞ ድርጊት አላየንበትም። በነገራችን ላይ አትሌቲኮ ማድሪድ ራሱ ከባድ ሽግግር ውስጥ ነው ያሉ ዲየጎ ሲሞኔ ከ2011 ጀምሮ በአትሌቲኮ አሰልጣኝነት ተሾሞ ለ14 ዓመታት ቀጥሏል። አሁንም የሚቀጥል ይመስላል። ዋና ስራ አስፈጻሚ በቅርቡ እንዳሉት ነው ዢል ማሪን አሁንም በዲጎ ላይ እምነታችን ጠንካራ ነው ሲሉ ነበር። እናምናለን። ለዚህ ነው እንግዲህ ኢንቨስት ያደረጉለት ወደ 160 ሚሊዮን ዩሮ ገደማ፣ 187 ሚሊዮን ዶላር ወጪ አውጥተው ስምንት ተጫዋቾችን ወደ ቡድኑ ቀላቅለውለታል። ስምንት ተጫዋቾች ደግሞ እንዲለቁ ተደርጓል። እንደዚህ አይነት ሽግግር ላይ ነው የሚገኘው አትሌቲኮ። ደግሞም የመጡትን ተጫዋቾቹ ሕብረ ብሔራዊ የሆኑ ከዛም ከዛም የተሰባሰቡ በዚህ በ87 ሚሊዮን ዶላር የተሰባሰቡት ተጫዋቾች አሌክስ ባየና ስፔናዊ፣ ቲያጎ አልማዳ አርጀንቲናዊ፣ ዴቪድ ሃንኮ ስሎቬኪያዊ፣ ጆኒ ካርዶሶ አሜሪካዊ፣ ማቲው ሩጀሪ ጣሊያናዊ፣ ጃንኮሞ ራስፓራዶሪ እሱም ጣሊያናዊ፣ ማርክ ፐቢል ስፔናዊ፣ ኒኮ ጎንዛሌዝ አርጀንቲናዊ፣ እነዚህ ተጫዋቾችን ወደ ቡድኑ ቀላቅሎ ስምንት ተጫዋቾች ነባሮችን ደግሞ ቀንሷል ወይም ሸጧል። ይህን ያህል ተጫዋች አስወጥተ አስገብተ ሽግግር ውስጥ አይደለህም ማለት አይቻልም። በአንድ ጊዜ ሁሉ ነገር ላይ ይመጣ ይችላል። አትሌቲኮ አጀማመሩ ጥያቄዎች የሚነሱበት የሆነው ለዚህ ነው። ግን የሲሞኔ አትሌቲኮ ዘንድሮ ጀመረ ከተባለ ትላንትና ነው፣ በደንብ የጀመረው የትላንትናው ድል ግን መልእክት የሚያስተላልፍ ድል። የቡድኑ ቅንጅት ጥሩ ነበረ። የተጋጣሚን ደካማ ጎን የመጠቀም ብቃቱ በጣም ጥሩ ነበረ። የመከላከል ድክመቶች ቢታዩም እንደዚህ ባለው የተጫዋቾች ሽግግር ላይ ሊያጋጥም የሚችል ነው። ለምሳሌ አርዳ ጉለር ያስቆጠረው ጎል ያስቆጠረበትን ቦታ ብታዩ ፍጹም ቅጣት ምት ሳጥኑ ነጥብ አካባቢ ነው በጨዋታ እንቅስቃሴ እና ቡድኑ እንደዚህ ሪትሪት ባደረገበት ሰዓት ላይ አትሌቲኮ ማድሪድ እንደዚህ አይነት ክፍት ቦታ ይሰጣል። መስጠት ነበረበት ወይ ያላችሁ እንደሆነ የውህደት ጉዳይ ነው። በሽግግር ጊዜ ቡድኖች የሚያሳዩት አንዱ ድክመት እንደዚህ ያለው ነው። ስፔሶችን፣ ወሳኝ የሆኑ አደገኛ ክፍተቶችን በቶሎ የመድፈን ነገር ቶሎ ላይ ሰምር ይችላል። ይሄንን የምለው ለምንድን ነው አትሌቲኮ ማድሪድ እንዲያውም በእንደዚህ በመስመሮች መካከል ያለውን ልዩነት በማጥበብ ሲያፈገፍጉ ስፔስን በመሸፈን ስፔስን በመከላከል በኩል እንደው በማጥቃቱ ሪያክቲቭ ነው እያልን እንማው እንጂ የዲየጎ ሲሞኔ ቡድን በዚህ በኩል የሚታማ አልነበረ። ግን የራሱን ደካማ ጎኖች ይዞ ነው ትላንትና ሪያል ማድሪድን የገጠመው እና አትሌቲኮ አሁንም በሲሞኔ ስለሚያምን መቀጠሉን መርጧል። በሲሞኔ ስር አንድ ነጥብ ስድስት ቢሊየን ዶላር ነው ያወጣው አትሌቲኮ ለተጫዋቾች ዝውውር፣ በዚህ እንግዲህ አስራ አራት ዓመት ለነገሯም፣ ቀደም ሲል የጠቀስኳቸው ስምንት ተጫዋቾች ወደ አትሌቲኮ የመጡት ስምንቱ ለስምንቱ የወጣው ወጪ ሪያል ማድሪድ ለአራት ተጫዋቾች ያወጣው ነው። ዘንድሮ ወደ ቡድኑ የቀላቀላቸው አራት ተጫዋቾች ማለትም ፍራንኮ ማስተንቶኖ አልቫሮ ካሬራስ ዲን ሃውሰን እና ትሬንት አሌክሳንደር አርኖልድ የእነዚህ የስምንቱ ተጫዋቾች ዋጋ ጋር የሚመጣጠን ዋጋ የወጣባቸው ናቸው። የትሬንት አሌክሳንደር እንዲያውም ነጻ ዝውውር በሉት አስር ሚሊዮን ነው ግን የተከፈለበት፣ ያው በክለብ ዓለም ዋንጫ ምክንያት ነው ሪያል ለአራት ተጫዋቾች ያወጣውን ገንዘብ አትሌቲኮ ለስምንት ተጫዋቾች በማፍሰስ ቡድኑን እንደገና ለመገንባት ሞክሯል። እንግዲህ አንድ ነጥብ ስድስት ሁለት ቢሊዮን ዶላር ባወጣበት በዚህ አስራ አራት ዓመት በዲየጎ ሲሞኔ ስር ዘጠኝ ዋንጫዎችን ስላሸነፈ አሁንም በሲሞኔ ላይ ያለው እምነት አልቀዘቀዘም በአትሌቲኮ ባለስልጣናት ዘንድ እንደ ትላንቱ ያለው የደርቢ ድል ደግሞ የበለጠ በእርሱ እንዲተማመኑ ያደርጋቸዋል። ስለዚህ ሲዝኑን አሁን አትሌቲኮ ጀመረ የምንለው ትላንትና ነው ማለት፣ የትላንትናው ጥሩ መስፈንጠሪያ ነው። 14ተኛው ደቂቃ ላይ ነበር የመጀመሪያውን ጎል ያስቆጠሩት በሩበን ሌኖርሞ፣ በስፔን ኢንተርናሽናል ተከላካይ። በእርሱ ጎል አንድ ለዜሮ መምራት ጀመሩ። ሁ ሃያ አምስተኛው ደቂቃ ላይ ኪሊያን ኤምባፔ አስቆጠረና ውጤቱን አንድ ለአንድ አደረገው። የኤምባፔ የመጀመሪያ የጎል ሙከራ ነበር። ከዛ በፊትም ሪያል ማድሪዶች ይህ ነው የሚባል የጎል ሙከራም አልሞከሩም ነበር። ከዛ 36ኛ ደቂቃ ላይ አርዳ ጉላር ቅድም በነገርኳችሁ ሁኔታ ያስቆጠራት ጎል ሪያል ማድሪድን መሪ አደረገች። እረፍት ከመውጣታቸው በፊት ደግሞ 45 ሲደመር ሁለተኛው ደቂቃ ላይ አሌክሳንድር ስሎት እንደዚሁ ያስቆጠረው ጎል ውጤቱን ሁለት ለሁለት አደረገ እና አትሌቲኮች ወደ ነበሩበት ተመለሱ። አስር ይሄ ተጫዋች ሶርሎት ይቅርታል፣ አስር ተጫዋች አስር ማነው ክለቦች እየተዘዋወረ ተጫውቶ ለእርሱ የሚሆነውን ቦታ ሲፈልግ የኖረ ነው፣ ሲባዝን የኖረ ከሮዘንቦርግ ጀምሮ እስከ ቦዶ ግሊምት፣ ክሪስታል ፓላስ፣ አርቢ ላይፕዚሽ በየሀገሩ ዞሯል። እንግሊዝ፣ ጀርመን፣ እዛው ኖርዌይ። አሁን ግን በአትሌቲኮ የተመቸው ይመስላል። በዛ ሜትር ከ94 በሚረዝመው ቁመ ነው የሪያል ማድሪድ ተከላካዮች የአየር ላይ መከላከል ብቃታቸውን ድክመታቸውን ተጠቅሞ ጎሎችን ሲያስቆጥር ሲያስቸግራቸው አይተናል። ለነገሩ የመጀመሪያውም ጎል በሎርሞ በሌ ለኖርሞ የተቆጠረውም የሪያል ማድሪድ ተከላካዮች የመከላከል ድክመት አለው። እንዲያውም ብዙ ነጭ ማሊያዎች ባሉበት ቦታ ላይ ነው ጎሉ የተቆጠረው። የነበረው እንግዲህ ለሁለቱ የአትሌቲኮ ማድሪድ ጎሎች፣ የመጀመሪያዎቹ ሁለት ጎሎች ጁሊያኖ ሲሞኔ እና ኮኬ ምክንያቶች ነበሩ በአሲስት ከዚያ በኋላ ዩሊያን አልቫሬዝ ደግሞ ተጽዕኖውን በቁጥጥሩ ስር አደረገ። ሜዳውን፣ ጨዋታውን፣ ተጽዕኖውን በደንብ ማሳየት ቻለ። በዚህ በቀጣዮቹ ለተቆጠሩት ሁለት ጎሎች ደግሞ ምክንያት በቀጥታም ሆነ በተዘዋዋሪ እርሱ ነበር። በፍጹም ቅጣት ምት አስቆጠረ። በቅጣት ምት አስቆጠረ። ፍጹም ቅጣት ምቱ ራሱ የተገኘው በተዘዋዋሪ ምለሱ ላይ ነው። በእርሱ ክሮስ ነበረ ከዛ የጎሉ ልዩነት ሰፋ፣ የበለጠ ሪያል ማድሪዶች ተስፋ እየቆረጡ መጡ። 64ኛው ደቂቃ ላይ በቅጣት ምት ያስቆጠራት ጎል አትሌቲኮን ወደ አራት ለሁለት መሪነቱ አመለሰችው። ከዛ ዘጠና ሲደመር ሁለት ላይ ደግሞ ተቀይሮ የገባው አንቷን ግሪዝማን ከ22 ጨዋታ በኋላ መሰለኛው ከረጅም ጨዋታ በኋላ ባስቆጠራት ጎል አትሌቲኮ አምስት ለሁለት ማሸነፍ ቻለ እና ዩሊያን አልቫሬዝ የጨዋታው ኮከብ ተብሎ ትላንት መመረጥ ሲያንሰው ነው። 51 ጊዜ ኳስ ነክቷል። 26 ኳሶች አቀብሏል። 89 ፐርሰንት ስኬት። ሶስት ቁልፍ ኳሶችን ሰጥቷል። በዚህ ዘጠኝ ክሮሶችን አውጥቶ ሶስቱን ላሰበላቸው ተጫዋቾች አድርሷል። አራት የጎል ሙከራዎችን ሞክሮ ከአራቱ ሁለቱ ኢላማቸውን የጠበቁና ጎል ሆነው የተቆጠሩ ነበሩ። ከዛም በላይ እንደ አጥቂ በሜዳው የላይኛው ክፍል ላይ መቆየት ሳይሆን እንደ አስር ቁጥር የሜዳውን የፊተኛውን ሶስት አራተኛ ክፍል አካሎን የተጫወቱ በመከላከልም ረድቶናል፣ አለ ዲዬጎ ሲሞኔ። በማጥቃት ብቻ አይደለም አልቫሬዝ ልዩ ነው ሲል ነበር። በቅርቡ ሰሞኑን ሲወራ እንደነበረው የባርሰሎና ባለስልጣናት አሁን ይሄ ውድድር ዘመን ከተጠናቀቀ በኋላ ወደ ካምፕ ነው ይመጣ ዘንድ ለአልቫሬዝ የግዢ ጥያቄ ያቀርባሉ ተብሎ ይታሰባል። አትሌቲኮ ይህን ያህል ጠቃሚ የሆነውን ተጫዋች በርካሽ ዋጋ ይሰጣል ተብሎ አይታሰብም። ዋጋ ውድ እንደሚሆን ጥያቄ የለውም። እሱም አትሌቲኮ ሊሽጥ ካለ ባርሳ የሚጠየቀው ከፍ ያለ ገንዘብ ዴኮና የክለቡ ፕሬዚደንት የአልቫሬዝ አድናቂዎች ናቸው። ዴኮ ማለት ስፖርቲንግ ዳይሬክተሩ ና ሁዋን ላፖርታ ፕሬዚደንቱ። ላፖርታ እንዲያውም በተጫዋቹ ማጥቃት ብቻ ሳይሆን በመከላከሉም በልፋቱ ላይም ብዙ ጠንካራ ጎኖችን በማየት የእርሱ አድናቂ እንደሆኑ ነው የሚነገረው። የትላንቱን ጨዋታ የተመለከተ ባርሴሎና ብቻ ራሱ ሪያል ማድሪድም ሊመኘው እንደሚችል መቼም ጥያቄ የለውም። የቀድሞ የማንቸስተር ሲቲ አርጀንቲና አጥቂ ዛሬ ያለበት ደረጃ የተለየ ነው። ውድ አድማጮች ምን አለመሰላችሁ ከትላንት ጨዋታ በኋላ ዛሬ የተለየ ቀን እንደሆነ እናውቅ ነበር አሉ። ደርቢ ነው። ሶስት ነጥብ አግኝተናል ልዩነቱን ማጥበብ ደግሞ ነበረብን። ጨዋታውን ተቆጣጥረን ተጫውተናል። ከማጥቃት ወደኋላ አላልንም። በርካታ የጎል ዕድሎችን መፍጠርም ሆነ መጨረስም ችለናል። አልቫሬዝ እና በጨዋታው በውጤቱም ደስተኛ እንደሆነ የገለጸው ሲሞኔም ታዲያ ይህኑ ደግፎ ነው ብዙ ብዙ ያሰብንበት ጨዋታ ነበር። ኢሞሽናል የሆንኩባቸው አጋጣሚዎች ምክንያት ነበራቸው፣ ይላል ሁለተኛውን ጎል አትሌቲኮ ሲያስቆጥር ከሁለተኛው ይቅርታ ከሁለተኛው የአልቫሬዝ ጎል በኋላ ማልቀሱ ተዘግቧል። አይኑ ላይ እምባይታይ ነበረ ጉንጩ ላይ እና ለምንድን ነው ተብሎ ተጠየቀ እና ብዙ ኢሞሽናል መሆንባቸው ምክንያቶች አሉ አለና፣ ይህ የውድድር ዘመን የጀመርነው ከችግሮች ጋር ነው ለብዙ ሰዎች ጥረት ምስጋና ይግባ እና አሁን በትክክለኛው መስመር ላይ እንገኛለን አለ ዲየጎ ሲሞኔ። እና በዚህ መሰረት እንግዲህ ልዩነቱን አሁን አጥብቧል። ሪያል ማድሪድ ከሰባት ጨዋታ በኋላ 18 ነጥብ ይዞ መሪ ሆኗል። ባርሴሎና ዛሬ ከሪያል ሶሴዳድ ጋር ይጫወታል። በስድስት ጨዋታ 16 ነጥብ ነው ያለው። ዛሬ ባርሳ ትላንትና ጨዋታውን ቁጭ ብሎ የተመለከተው ባርሴሎና ሶሴዳድን ማሸነፍ ከቻለ አንድ ሰዓት ተኩል ላይ ነው ጨዋታው በሜዳው ነው የሚጫወተው። ባርሳ መቼም ሜዳው እንላለን ዘንድሮ መንከራተት ሆኗል። አንዴ ሞንትዊክ፣ አንዴ እዛ፣ አንዴ እዚህ ያው ካምፕኑ ገና ስላላለቀ እና ማሸነፍ ከቻለ አንደኛ ይሆናል። ከሪያል ማድሪድ በላይ ይሆናል። 16 ነው አሁን ያለው ነጥብ፣ ካሸነፈ 19 ይሆናል። ማድሪድ 18 ነጥብ ነው ያለው። ቪያሪያል 16 አለው። አትሌቲኮ ትላንት ስላሸነፈ ነጥቡን ወደ 12 አሳድጎ አሁን አራተኛ ደረጃ ላይ ነው የተቀመጠው ከመሪው ሪያል ማድሪድ ጋር ለጊዜው በስድስት ነጥብ ልዩነት አንሶ ይገኛል ማለት ነው። ልዩነቱን ማጥበብ ችሏል፣ ወደ ላይ ከፍ ለማለት ችሏል እና ባርሳ ካሸነፈ ግን ከመሪው ጋር የሚኖረው ልዩነት ወደ ሰባት ይሰፋል ማለት ነው። ቢሆንም አትሌቲኮ ሲዝኑን የጀመረው ትላንትና ነው ማለት ይቻላል። ማሲቭ ቪክትሪ ትልቅ ትልቅ ድል ነው የተጎናጸፈውና ራሱን የቻለ መልእክት ሊያስተላለፍ የሚችል ድል ነውና ከዚህ በኋላ በሲዝኑ ላይ አካሄዱን የበለጠ እንዲያሻሽል ጥሩ መስፈንጠሪያ ይሆንለታል።